አለፈው በተለቀቀው ክፍል ላይ እንግዲህ እንደተመለከተው ሐረግ በጣም በጣም በጣም ደስ በሚል ደስ በሚል እንትን ነው የመጡት። ያፌት ሞቷል፣ ቢኒ ሞቷል። እንግዲህ ጠላቶቻቸውን አስወግደው እነሱ በደስታ በአዲስ ምዕራፍ መተውልናል ማለት ነው። እንግዲህ ክፍል ሁለት ምዕራፍ ሁለት በመጀመሩ በጣም ደስተኛ ነኝ። ምክንያቱ ምዕራፍ አንድ በሚያልቅበት የመጨረሻው ክፍል ነው ናታም በጩቤ ተወግቶ ሊያውም በሚያም ነው አጠገቡ በነበረው አብሮት በኑረ አብሮት ባደገ ጓደኛው በቢኒ በጩቤ ሁለት ጊዜ ተወግቶ ነው እንግዲህ ያለቀው። እዛ ጋ እንግዲህ ስንመለከት ይሞት ይኑር ያወቅነው ነው ነገር አልነበረም። እንግዲህ ያሰብነው ሞቷል ብለን ያሰብነው እህቴን አደራ ብሎ ነው የሄደው ለቤዛ ሲሄድ ጽ ይሆነ አደራ እህቴን አደራ ብሏት ነው የሄደው ለቤዛ እና ቤዛም ደግሞ አደራዋን ተወታ። ጽዮን በጣም ጭንቅላቷ ተነክቶ ከሰውነት ተራ ወታ አብዳ ጫካ ገብታ፣ ግን ቤዛ አደራዋን ተወታ። ያ ሁላ ነገር ሳይበግራት ወንድሟ ታክሞ እስከሚድን ድረስ ናታን እንግዲህ አልሞተም። እንግዲህ በምዕራፍ ሁለት ላይ ስንመለከት በመጀመሪያው ክፍል ላይ ናታን የሞተ መስሎን ሁላችንም ከፍቶን ነበረ። ሁላችንም ማዝነን በጣም ያናድዳል። እንዴት ጠላቶቹ ሳይሞቱ እሱ ይሞታል? ደስታውን ሳያይ ምናምን። በዛ ላይ ደግሞ ባለቀ ሰዓት ነው ልጅ እንደተረገዘለት ኤ የነገረችው እንግዲህ ያኔ ጨረቃ ይላታል። ጨረቃው እንግዲህ ከሱ እንዳረገዘች የነገረችው በመጨረሻ ሰዓት ነው። እሱን እንደሰማ ነው እንግዲህ ጓደኛው አጫጋቡ ሆኖ አጠገቡ ቆሞ ሊያውም ሚስቱ በታገተችበት ሰዓት አብሮት ጓደኛ መስሎ አብሮት ላግዝ ከአንተ ጋር መሆን አለብኝ ብሎ አብሮት ይሄዳል። እንግዲህ አብሮት ከሄደ በኋላ ምን ያደርጋል? ከኋላው ይቆማል። ከኋላ ኪሱ ለካ ጩቤ ይዟል። እሱ አላወቀም፣ እንግዲህ ወዳጅ ነው የመሰለው። ለነገሩ ጩቤ እንደያዘ ቢያቅም፣ ሊያጠቃኝ ጠላቱ ሊዋጋለት እንጂ እሱን ሊወጋው እንደሆነ በምንም ሊጠረጥር አይችልም። እንግዲህ እርጉዝ ሴት መሬት ላይ አስቀምጦ እያሰቃየ ያፌት ያፌት ምን ያህል ጨካኝ እንደሆነ ሁላችንም እናውቃለን። ምን ያህል ጨካኝ እንደሆነ ግን ደግሞ ባለቀ ሰዓት ምንድነው የተፈጠረው? ያፌት የነናታን ወንድም ነው። የነጽሁን ወንድም ነው። እንግዲህ የናታን ናታን ወንድሙ መሆኑን ናታን ያፌት ወንድሙ መሆኑን ሲያቅ የልጁን ስም በያፌት ስምሳ ይሞታል ለማስታወሻነት በሚል ማለት ነው። እንግዲህ ክፍል አዲስ የተለቀቀው ምዕራፍ ሁለት ላይ ምንድን ያየ ነው? ሙሉ ቤተሰብ ተሰብስበው ፕሮግራም አዘጋጅተው በዛም ደግሞ ቀለበት አሰረች፣ ቀለበት አሰረላት። እንግዲህ ቀጣይ ሰርጓን ደግሞ እንመለከታለን። ሉሊት አበደች። እንግዲህ እሷ በጣም ክፉ ሰው ነበረች፣ አይደለም የእጇን ያገኘችው የሚያስብል ስራ ነው የደረሰባት። ማንም ክፉ ሰው ማንም ክፉ ሰው ቆሞ አይቀርም፣ እንዳለፈለት ከፍ እንዳለ አይቀርም። በሐሰተኛ መንገድ የመጣ ሀብት፣ በሐሰተኛ መንገድ የተካበ ማንነት በኋላ ላይ መደርመሱ የማይቀር ነው። እንግዲህ ሉሊት አብዳ ሰው አታስደርስም። እሷማ እንግዲህ ታሳጽናለች፣ ሰውም አታስደርስም ብላ ወይዘሪት ገነት ወይም ወይዘሮ ገነት ሲያወሩ ሰምተናል አደል። ገነት ደግሞ እንዴት ነው ያማረባት! እንዴት ነው ያማረባት! በስማ እኔ በጣም በጣም በጣም በጣም ነው ደስ ያለኝ። እንግዲህ ሐረግ ምዕራፍ ሁለት በመጀመሩ በዛ ላይ ደግሞ ያፌት ባለመሞቱ ነው ደስ ያለኝ። እንግዲህ ምዕራፍ ሁለት ላይ ስንመለከት በነበረበት ሰዓት ኤፉ ልጇን ይዛ ብቻዋን ስትገባ በቃ ሞቷል። ቤተሰብ ሁላ አንድ ላይ ተሰብስቦ እሱ ጎሎ ስታይ ልቧ ይሰበራል ትከፋለች ብዬ ነበር ያሰብኩት። ከዛ መሀል ላይ ደግሞ ስታስታውስ ቀለበት፣ ሁሉም ነገር ሰላም ሲሆን አገባሽ አለው ብሎ ቀለበቱን ብረት ውስጥ ሲከተው የነበረው እንትን ላይ ፓርት ላይ ምናምን ነገር በጣም ነበር ያሳዘነች ማለት የቤዛን ቀለበት ስታይ ነው ያ ነገር ትዘላት እና በቃ ታለቅሳለች ምናምን ምናም ብዬ ነው። ኤፉ በጣም ብዙ ችግር አሳልፋለች እና ይሄ ደስታ ይገባታል። ሁሉም ቤተሰብ ብዙ ችግር አሳልፏል። ይሄ ደስታ ይገባቸዋል። ደስታቸውን ያዝልቅላቸው። ብዙ የምንመለከታቸው ነገሮች አሁን ሲሆን አሁንም ቢሆን በሽታው ይቅርታ ውሃ እየጠጣ ነው አንዴ እና ጽሆን አብዳ በነበረችበት ሰዓት እንዲህ ነው የምታሳዝነው። የኔናት የኔናት ስታሳዝን እህቷ ግን አልተውቻት ማደሯዋን ተወታ ከስር ከስሯ እያለች በድንጋይ እያባረረቻት ቦስ ልገባ ስትል እያያዘቻት እንደምንም ብላ ቤት አምጥታት ነው የተሻላት። አሁንም ቢሆን አልፎ አልፎ ቢኒን የሚያስታውስ ነገር ስታረቅ እንግዲህ አይታችኋት ከሆነ ፎቶ በምትነሳበት ሰዓት ቢኒ ፎቶ ላንሳሽ ብሏት ራሱን ሰልፊ ሲያነሳ የነበረው ነገር ትዝ ብሏት ምናምን ነገር በጣም ተረብሻ ነበረ። ቢኒ አሁን ለምን ሞተ አንልም፣ ምክንያቱም የሰራው ስራ ነው የገደለው። ግን እንግዲህ አሁን የሱ መሞት የሱ መሞት የወንድሟ በጩቤ መወጋት ጽዮንን አሳብዷት? ረብ ሸዋት ነበረ፣ አይደለም እና፣ ያ ነገር አሁን አሁን ላይ ተሽሏት፣ ደስተኛ ደህና ሆና ቤተሰቡ እንዳለ ደህና ሆኑ። ዳግም በመመለሳቸው በጣም ደስተኛ ነኝ እኔ። እናንተስ ደስታ ላላችሁ፣ እስኪ ሀሳባችሁን ኮመንት ላይ ጻፉልኝ። ገነት ጥሩ ሰው ናት፣ ልጇን ከስሯ እንዲርቅ አትፈልግም። እኔ ደግሞ አቤልም ቢሆን አሪፍ ወጣት ነው አሪፍ ወጣት አሪፍ ልጅ ነው። በአጠቃላይ ሐረግ በድጋሚ በመመለሳቸው በጣም ደስ ብሎኛል። እንቅርታ እናንተም ደስ እንዳላችሁ አልጠራጠርም። የእናንተን ሀሳብ ኮመንት ላይ ደግሞ ጻፉልኝ። ሉሊት ሉሊት አሁን እስር ቤት እያለች ራሱ እስር ቤት ገብታ ወንጀሏ ተረጋግጦ እስር ቤት ገብታ እብደቱ የጀመራት እንግዲህ እስር ቤት እንደሆነ ሁላችንም አይተናል። ምክንያቱም ገነት ልጠይቃት ስትሄድ እግዚአብሔር ይማረሽ፣ እግዚአብሔር ይድረስልሽ፣ ታሳዝኛለሽ ምናምን ብላት ነው የሄደችው። እኔ ግን አብዳ አልመሰለኝም ነበረ እስር ቤት ያለች ሰዓት አብዳ ሳይሆን አውቃ ነበር ይመሰለኝ። ከሶስት ዓመት በኋላ ስንመለከታት ጭራሽ ጨርቋን ጥላ ጫካ እየገባች ሰዋት ታስደርስ በድንጋይ ትማታለች። እንግዲህ ክፉ ስራ ስለሰራች ቀጣይ እንግዲህ ሀረግ ላይ ሉሊትን ይዛዋት ሀክም ቤትም ሆነ ጸበል አስገብተዋት ደና ሆና ምክንያቱም ሰው ክፉ አደረገ ተብሎ ክፉ አይደረገበትም። ደና ሆና የምናይ ከሆነ እስኪ እናያለን በሚቀጥሉ ክፍሎች ላይ። ግን ሙሉ ቤተሰቡ ደስተኛ በመሆናቸው ደስታቸው በመመለሱ ናታንና ኤፉ የፍቅር ምሳሌ ናቸው። ብዙ ችግር ብዙ መከራን በፍቅር አሳልፈዋል። ያን ሁላ ችግርና መከራ አልፈው አሁን አንድ ላይ ሆነው ልጅ ወልደው ደስታቸው ደስታቸው ደስታችን ደስታቸው ሰምሮ ስናይ ምን ያህል ደስ ይላል! እንዴት ደስ ይላል! እናንተም ደስተኛ አንዱ ናችሁ በእርግጠኝነት መናገር ለመገመት አይከብደኝም። እና እኔም በጣም ነው ደስ ያለኝ፣ ገነት ከቤተሰቡ ጋር አንድ ላይ ተሰብስባ ናታን አለመሞቱ። አሁን ያልገባኝ ነገር የያፌት ሞት የያፌት አሟሟት፣ እንዴት ሊሞት ቻለ? ቢኒ እንዴት ሊሞት ቻለ? ምክንያቱም እዛ ጋ ምዕራፍ አንድ በሚያልቅበት ሰዓት ላይ ናታን ነው በጩቤ ተወጋው። ቀጣይ ክፍል ላይ ይሞታል ብለን የጠበቅነው እሱን ነበረ። እና ናታን ሳይሞት ያፌት እና ቢኒ ሞተው ምን የጀመረው ክፍል ቢኒ አሁን እኔ ቢኒ ግን እንደዛ በማድረጉ በጣም የተናደድኩበት በጣም አሁን የቅርብ ወዳጅ የቅርብ ጓደኛ የልብ ጓደኛ ብሎ አምኖት እሱ ግን